ሰላም ውድ ቤተሰቦች፣ እንኳን ደህና መጣችሁ። ዛሬ ሁላችንንም የሚነካና ብዙ ጊዜ መናገር የማንፈልገውን አንድ መራር እውነት ልናወራ ነው። ስንቶቻችሁ ወንዶች ናቸው አንዲት ሴት እንደ ሁለተኛ አማራጭ ነው የምትታይኝ የሚለውን ጥያቄ ጭንቅላታችሁ ውስጥ ይዛችሁ የምትኖሩት? የፍቅር ጓደኝነት ዓለም እጅግ በጣም ውስብስብ ነው። እናም ታዲያ አንዳንድ ጊዜ ግልጽ የሆኑ ምልክቶችን ማየት ሊያቅተን ይችላል። በዛሬ ቪዲዮ ሴቶች እንደ ሁለተኛ አማራጭ ሲያዩ የሚያሳዩአቸውን ሶስት ግልጽና የማያሻሙ ምልክቶችን በዝርዝር እናያለን። እነዚህ ምልክቶች በስነ ልቦና ጥናቶች የተደገፉ ናቸው። ስለዚህ እዚህ ላይ የምታገኘው እውቀት በሙሉ አስተማማኝ ነው። እናም ደግሞ መጨረሻ ላይ እነዚህን ምልክቶች ስታይ ምን ማድረግ እንዳለብህ በዝርዝር እንነግርሃለን። ይህ ቪዲዮ ህይወትን ይቀይረዋል። እስከ መጨረሻው ድረስ ተከታተለን። ወደ መጀመሪያውና ምናልባትም በጣም ግልጽ ወደሆነው ምልክት እንምጣ። አንዲት ሴት እንደ ሁለተኛ አማራጭ የምታይህ ከሆነ ጊዜዋን የምትጠቀምበት መንገድ ይገልጻታል። ጊዜ የሁሉም ሰው ውድ ሀብት ነው ይባላል። አንድ ሰው ለየትኛው ነገር ቅድሚያ እንደሚሰጥ ካወቅ፣ ምን ያህል ደግሞ ለአንተ ክብር እንዳለው በዛው ማወቅ ትችላለህ። እናም ጊዜን በተመለከተ አንተን እንደ አማራጭ የምታይህ እንደሆነ የምታውቅበት ምልክት አንደኛ፣ ዘወትር መጨረሻ ላይ የምታገኝ ከሆነ ቀኑን ሙሉ መልሳተ እሷ ግን በምሽት ዘግይታ ወይም ደግሞ ሌሎች ዕቅዶቿን ስትጨርስ ብቻ የምታገኝ ከሆነ አስብበት። የስነ ልቦና ጥናቶች እንደሚያሳዩት ከሆነ ሰዎች ለሚወዱትና ለሚያከብሩት ሰው ቅድሚያ ጊዜን ይሰጣሉ። አንተ ሁልጊዜ ጊዜ የሷ ምንም የማደርገው ነገር ከሌለኝ አገኘሃለሁ አይነት አማራጭ ከሆንክ እንደ ሁለተኛ አማራጭ እየታየ መሆኑን ልብ ልትል ይገባሃል። በሁለተኛ ደረጃ የመጨረሻ ደቂቃ ላይ የምታገኝ ከሆነ ሁል ጊዜ በመጨረሻው ደቂቃ ላይ የምትጠራ ከሆነ ወይም ደግሞ እቅዷን የምትሰርዝ ከሆነ ይህ ትልቅ ምልክት ነው። ለምን ቅድሚያ የሚሰጠኝ ሰው አልሆንኩም ብለህ ራስን ጠይቅ። አንዲት ሴት የእውነት ካንተ ጋር መሆን የምትፈልግ ከሆነ አስቀድማ በማቀድ ካንተ ጋር ለመሆን ቅድሚያ ትሰጣለች። ሶስተኛው የማያቋርጥ ስራ ወይም ሰበብ ማብዛት ነው። በጣም ስራ በስቶብኛል ወይም ደግሞ አልችልም የሚሉትን ቃላት ሁል ጊዜ የምትሰማ ከሆነና ነገር ግን በየጊዜው የማህበራዊ ሚዲያ ገጾቿ ላይ ከሌሎች ጋር ስትጻጻፍ የምታይ ከሆነ ይህ ላንተ ቀይ ካርድ ነው። ሰዎች ለሚፈልጉት ነገር ጊዜ ያገኛሉ። እንዲህ የምታደርግ ከሆነ የአንተ ጊዜ ለሷ ዋጋ የለውም ማለት ነው። ሁለተኛው ምልክት ወደ ግንኙነት ጥራት ይመራናል። ስሜታዊ ኢንቨስትመንትና ከአንተ ጋር የምታደርገው የውይይት ጥራት ይህ በጣም ስውር ሊሆን ይችላል፣ ነገር ግን በእጅጉ አስፈላጊ ነው። እዚህ ላይ ልብ ልትል የሚገባ ነገር ነው። የመጀመሪያው የምታወሩት ነገር ሁልጊዜ ቀላልና ላይላዊ የሆኑ ነገሮችን ብቻ ከሆነ ጥልቅ ስሜቶችን ወይም ደግሞ የግል ጉዳዮችን የማትነካኩ ከሆነ ይህ እንደ ሁለተኛ አማራጭ እየቆጠረችህ እንደሆነ ማሳያ ምልክት ነው። የስነልቦና ባለሙያዎች እንደሚሉት ጥልቅና ትርጉም ያላቸው ውይይቶች የቅርብ ግንኙነቶችን ለመገንባት ቁልፍ ናቸው። እውነተኛ ፍላጎት ካላት ስላንተ ህልሞች፣ ፍላጎቶችና ፍርሃቶች ማወቅ ትፈልጋለች። ሁለተኛው ስለ ሌሎች ወንዶች ወይም ደግሞ የቀድሞ ፍቅረኞቿ ማውራት ነው። ከአንተ ጋር ስትሆን ስለ ሌሎች ወንዶች የምታወራ ከሆነ ወይም ስለ ቀድሞ ግንኙነቶቿ ያለማቋረጥ የምትናገር ከሆነ ይህ በጣም ግልጽ ምልክት ነው። ይህ ማለት አንተን እንደ ጓደኛ ወይም እንደ የእሷ አማካሪ እንጂ እንደ የወደፊት ፍቅረኛ አትቆጥረህም ማለት ነው። የስነ ልቦና ጥናቶች እንደሚያመለክቱት ከሆነ አንድ ሰው ከሌላው ሰው ጋር የፍቅር ስሜት ሲኖረው የትኩረቱ ማዕከል እሱ ወይም እሷ ይሆናል እንጂ ሌላ ሰው አይሆን። ጥልቅ ውይይትን በተመለከተ ሶስተኛው ያንተ አስተያየት ዋጋ የሌለው ከሆነ ነው። አንድ ነገር ስትጠይቃት ወይም ደግሞ ሀሳብ ስትሰጣት በቀላሉ የምትገፋ ከሆነ ወይም ደግሞ የምታጣጠለብህ ከሆነ ያንተን አክብሮት ወይም አስተያየት ከፍ አድርጋ እንደማትመለከት የሚያሳይ ነው። እንደ ሁለተኛ አማራጭ የምታይ ከሆነ የአንተን ስሜት ወይም ደግሞ አስተያየት ለመጠበቅ ብዙም ጥረት አታድርግም የመጨረሻው ነገር ግን በጣም ወሳኙ ምልክት አንተን በህይወቷ ውስጥ የምታስገባበት መንገድና ለሌሎች ሰዎች የምትገልጽበት መንገድ ነው በዚህ ዙሪያ የሚታዩ ምልክቶች የሚከተሉት ናቸው አንደኛ በወደፊት እቅዶቿ ውስጥ የማትኖር ከሆነ ስለ ወደፊት እቅዶቿ ስታወራ አንተን በፍጹም የማታካትት ከሆነ ይህ ማለት በህይወቷ ውስጥ እንደ ቋሚ አካል አትመለከተህም ማለት ነው። ጥናቶች እንደሚያሳዩት ከሆነ ወደፊት አብረው የሚዘልቁ ጥንዶች የፍቅረኞቻቸውን ሐሳብ በወደፊት እቅዶቻቸው ውስጥ ያካትታሉ። ሁለተኛው የተደበቀ ግንኙነት ነው። ከጓደኞቿ ወይም ከቤተሰቦቿ ጋር የማታስተዋውቅህ ከሆነ ወይም ደግሞ ከነሱ ጋር ስትሆን ከአንተ ጋር ስላላት ግንኙነት በግልጽ የማትናገር ከሆነ ይህ አንተ እንደ ሁለተኛ አማራጭ የሚያስቆጥርህ ምልክት ነው። በግንኙነት ላይ የተደረጉ ጥናቶች እንደሚያመለክቱት ከሆነ ሰዎች ስለ ግንኙነታቸው እርግጠኛ ከሆኑ ለሌሎች ለማሳወቅ አያፍሩም። የምትደብቅህ ከሆነ ምናልባት አንተን እንደ አማራጭ እያየችህ ይሆናል ወይም ደግሞ ስለ አንተ ግንኙነት እርግጠኛ አይደለችም ማለት ነው። ሶስተኛው ምልክት የማህበራዊ ሚዲያ አጠቃቀምና እንቅስቃሴዋ ነው። የማህበራዊ ሚዲያ ገጾቿ ላይ ከሌሎች ሰዎች ጋር በግልጽ ፎቶቿን የምትለጥፍ ከሆነ ነገር ግን ከአንተ ጋር የተነሳችሁን የምትደብቅ ከሆነ ይህ ማለት አንተን ይፋ ማድረግ አትፈልግም ማለት ነው። ይህ ደግሞ የተደበቀ ግንኙነት ምልክት ነው። እሺ። ከላይ የተጠቀሱትን እነዚህን ምልክቶች ካየ በኋላስ ምን ማድረግ አለብህ? እነዚህን ምልክቶች ማየት በጣም የሚያም ነገር ነው። ግን አሁን ስለ እሱ ስለምታውቅ አንድ ነገር ማድረግ ትችላለህ። አንደኛ፣ እውነታውን ተቀበል። አንዳንድ ጊዜ እውነትን መቀበል ከባድ ነው፣ ነገር ግን እውነታውን መቀበልና ራስን አለማዋሸት ደግሞ በጣም መልካሙ ነገር ነው። ሁለተኛ፣ ክብርህን ጠብቅ። ማንም ሰው እንደ ሁለተኛ አማራጭ መታየት የለበትም። ለራስህ ክብር ስጥ። ሶስተኛ በግልጽ ተነጋገር። አንዳንዴ ግልጽ ውይይት ማድረግ ጠቃሚ ሊሆን ይችላል ነገር ግን ምላሾቿን ለመቀበልም ዝግጁ መሆን ይኖርብሃል። አራተኛ ወስነህ ተገላገል። ራስህን ከእንደዚህ አይነት ሁኔታዎች ነፃ አድርግ። እውነተኛ ዋጋህን የሚያውቅ ሰው ይገባሃልና። አሁን እነዚህን ምልክቶች በደንብ ተረድተሃል። የሚቀጥለው እርምጃ በእጅህ ነው። ለራስህ ታማኝ ሁንና ለራስህ ምርጡን ምረጥ። አንተ ምርጥ ነገር ይገባሃልና። ለማጠቃለል ያህል ከላይ በዝርዝር የነገርንህ ሶስት ምልክቶች የሚከተሉት ናቸው። የመጀመሪያው ምልክት የጊዜ አጠቃቀሟና ቅድሚያ የምትሰጣቸውን ነገሮች ማየት ይኖርብሃል። በዚህም ዘውትር መጨረሻ ላይ የምታገኝ መሆን አለመሆኑን የመጨረሻ ደቂቃዎች ላይ እቅዷን መሰረዝ አለመሰረዟን እና ሶስተኛ ላይ ደግሞ የማያቋርጥ ስራ ወይም ደግሞ ሰበብ ማቅረብ አለማቅረቧን በደንብ መመልከት ይገባሃል። ሁለተኛው ምልክት ስሜታዊ ኢንቨስትመንት ወይም ደግሞ ጥልቅ ውይይት ማድረጋቸውን አለማድረጋቸውን ቼክ ማድረግ ይኖርብሃል። በዚህም ላይ ላዩን የምታወረው ከሆነ ወይም ደግሞ ስለሌሎች ወንዶች ወይም የቀድሞ ፍቅረኛዋ ብቻ ማውራት የሚቀናት ከሆነ እንዲሁም ደግሞ የአንተ አስተያየት ዋጋ የሌለው ከሆነ ልብ ብለህ ማዳመጥና ማየት ይኖርብሃል። ሶስተኛው ምልክት የወደፊት እቅዶቿና ለሌሎች አንተን የማስተዋወቅ ሁኔታዋ ምን ይመስላል የሚለውን ማየት ይኖርብሃል። ይህም በወደፊት እቅዶቿ ውስጥ የማትኖር ከሆነ፣ እንዲሁም ደግሞ የተደበቀ ግንኙነት ውስጥ ከሆንክ፣ በተጨማሪም ደግሞ በማህበራዊ ሚዲያ ራሷን ገልጣ፣ ነገር ግን አንተን የምትደብቅህ ከሆነ ይህ ወሳኝ ምልክት መሆኑን ልብ ልትል ይገባል። እነዚህም ምልክቶች ልብ ብለህ ካየህ በኋላ ራስን ከእንደዚህ አይነት ግንኙነት እንዴት ማራቅ እንዳለብህም አይተናል። ለዛሬ ያቀረብንለህ ቪዲዮ ይህን ይመስል ነበር። ቪዲዮውን ከወደድከው ላይክ አድርግ፣ ለጓደኞችህም ሼር አድርግላቸው። አስተያየትን ከታች ባለው የኮሜንት መስጫ ሳጥን ላይ ጻፍልን። ሰብስክራይብ ማድረግህን ግን እንዳትረሳ። በሚቀጥለው ቪዲዮ እስከምንገናኝ ሰላም።